ልሽ ይቺ ልጅ ድጋሜ ማጣት አልፈልግም። ሁሉም ነገር አለቀ። ብቸኛው ወራሽ የነፈስ ልጅ ነው። እኔ ደግሞ ህጋዊ ሚስቱ ነኝ። ስለዚህ ግማሹን ንብረት የኔ የሆነ ማለት አደለም። ቲና በድጋሚ የአባባን ለማስያዝ ብዙ ጥረቶችን አድርጋለች ማለት ነው። አሁንም እንግዲህ የኔ ጀግና ሂድና ያዝልኝ ይህንን ሰውዬ፣ እስከ መጨረሻው ገላግለኝ ብላ ቲና ነግረዋለች። እንግዲህ ሰውዬ ስለ አባባ ምንም ኢንፎርሜሽን የለውም። አባባ ደግሞ ጥሩ ሰው ናቸው፣ ሰው ጋር የማይደርሱ በጣም ደስ የሚሉ አባት ናቸው። ነገር ግን ከቲና ጋር ስለተስማማ ብቻ ሽማግሌውን ሊገለው ሄዷል ማለት ነው የትሁት አፍቃሪ ስለዚህ ይሄ ሰው ትሁት ለአባባ ያላት ያላትን ፍቅር ቢያውቅ ኑሮ ይሄንን ሊያደርግ አይችልም ነበረ። ነገር ግን ቲና ስላዘዘችው ብቻ ቲና ትሁትን እንድትይዛትና ትሁት አንተ ጋር እንድትሆን አግዛሃለሁ ስላለችው ብቻ የእሷን ትዕዛዝ ተቀብሎ እንግዲህ አፓፓን በዚህ መልኩ ሊገድላቸው ሞክረዋልኝ። እንግዲህ ከዛኛው ማለትም ከአጋቹ በፊት አፓፓን አግቶ ከነበረው ከአጋጁ የተቀበለውን የቀማውን ስለት ይዞ እንግዲህ ሀፓፓን ሊወጋ ሙከራ አድርጓል። ደስ የሚለው ነገር ግን ዳኒ ይደርሳል ማለት ነው በመሀል። እናም እንግዲህ ሀፓፓ ብሎ ሲጠራ ይሄ ደግሞ ምን ያደርጋን ይሮጣል ማለት ነው። ይሄ ሰውዬው ሊመታው አባባን ሊመታ የነበረው ሰው ሲመጣበት ጊዜ ደንግጦ ይሮጣል ማለት ነው። እና ሀፓፓ ምንም አልሆነም ለጊዜው ነገር ግን ይሄ ሰውዬ አሁንም ቢሆን ትሁት ከዚህ ቤት ካልሄደች፣ ትሁት በነገራችን ላይ ልትጠፋ አስባ ተነስታ ነበረ ማለት ነው እናም ከዚህ ቤት ልትጠፋ ስትል ያስቀረቻት ቲና ናት እንደሚታወቀው ነገር ግን ትሁት ልትጠፋ የነበረው ለምንድን ነው ከዚህ አድራሻዋን ቀይራ ድምጥማቷን አጥፍታ ሌላ ቦታ ልትሄድ ነበረ ምክንያቱም ይሄንን ሲኦል የሆነ ሰውዬ ስላየች ነው አንዳንዴ አንዳንድ ሰዎች በህይወታችሁ ከመጡ ከዛ በኋላ ከእናንተ ህይወት እስከ መጨረሻው ተለጥፈው ስቃያችሁን ያበሏችኋል ማለት ነው እንግዲህ የሰውዬ የዱሮ የትሁት ማለትም ከስድስት ዓመት በፊት በቤተሰቦቿ አስጠይቆ የትዳር አጋር ለመሆን ሲጥር የነበረ ሰው ነው። እናም ትሁት ላይ ብዙ በደል አድርጓል። ስለዚህም ትሁት ከሱ ጠፍታ ከተማ መታ ስድስት ዓመት ሙሉ በሰው ቤት እየሰራች ትገኛለች። ምንም እንኳን የሰው ቤት ብንለውም ያው ቤቷ ማለት ነው። በጣም ነው የሚወዷት። ነገር ግን አባባ ባለማስተዋል ያን ደብዳቤ ስላገኙ ብቻ አይ ሰው እንደው የሰው ሰው ማለት ለካ ባዕዳ ከባድነቱ አይዘልም ብለው እንግዲህ ያንን ተናግረው ወጥተው ሂደው ነበር ማለት ነው። ሽማግሌው ታዲያ ይሄ ሰውዬ ምንድን ነው ያደረገው? እንግዲህ ይሄ ሰውዬ ደግሞ ቲና ደውላ፣ ሽማግሌው ውጭ ላይ እንደሆነ ቀድማ ነግራው ነበረ። ስለዛም ድጋሚ ደውላ፣ ግን የት ነህ ስትለው የአንቺን ሽማግሌ ላውስ ወግደው እየሄድኩ ነው ብሎ ነበር። ቴና እንግዲህ ይህንን ሁሉ የምታደርገው ለምንድን ነው ከተባለ፣ ያው ገንዘቡን ወስዳ ካሊብን ለመፍታት ነው። ማለትም እንግዲህ ሽማግሌውን ጨርስልኝ፣ ይህን ሽማግሌ ካላቀቀኝማ ትልቅ ሸክም ተገላገልኩ ነበር ብላለች። በነገራችን ላይ ቴና ማንንም አሁን ላይ በተለይ ዳኒ ራሱ እየተጫወተችበት ነው። ዳኒንም ብለዋለች፣ በቃ እኔ እኮ ከአንተ መልስ ነው የምጠብቀው። አንተ እሺ ብለክ ፍቅራችን እንድንቀጥል ፍቃደኛ ከሆንክ እኔ ከካሊብ ጋር አሁኑኑ መጣ ማለት መለያየት እችላለሁ። አሁኑኑ ፈተዋለሁ። እየጠበቅኩ ያለሁት እኮ የአንተን መልስ ነው ብለዋለች። ነገር ግን ፋውል ልትሰራው አስባለች። ማለትም እሱን ከኤደን ለማራቅ እንዲሁም ደግሞ በተለይ በአሁኑ ማለትም በጣም በሚያሳዝን ሁኔታ ካሌብ ትሁትን እንደሚያፈቅራት በጆሮዋ ሰምታለች። ይህንንም እንግዲህ አባባን ካሌብ ሄዶ ምን ይላል? ግን አባዬ ለምን ዋሽህኝ ይለዋል ማለት ነው። እንዴ ካሌብ ምን ዋሽሁ ደግሞ? ስለ ትውት ነው አባዬ ዋሽህኝ ይለዋል ማለት ነው። እንዴ ስለ ትውት ደግሞ ምን ዋሽሁግ ፍቅረኛ እንዳላት ነው አባዬ ይላል ማለት ነው እንግዲህ። ይህንን ያለበት ምክንያት የታወቀ ነው፣ ግልጽ ነው። ካሊብ እኮ እንደሚያፈቅራት ግልጽ ነው። ስለዚህ ሀፓፓም ተቀብለው ይገርማል፣ አንተም እኮ ዋሽተኛል ግን ለምን ዋሸኝ ይለዋል ማለት ነው። አባየ እኔ ደግሞ ምን አድርጌ ዋሸው ምን ዋሸውኝ ሲል፣ አንተማ የዋሸው እንደምታፈቅራት ባለመናገር ነው ሲል፣ እንግዲህ ሀፓፓ መልሱን መልሷል ማለት ነው። እንግዲህ ካሊብም እንዲያባይ እኔ እኔ ካሊብ ይላል ማለት ነው ሲኩራራ ምክንያቱም እሷ ሰራተኛ እሱ አሰሪ ስለሆነ። በነገራችን ላይ ትሁትም ይህ ስለገባት ነው ራሱን የኮፈሰው። እንደሚያፈቅረኝ ግልጽ ነው ላለመናገር ራሱን የኮፈሰው እሱ አሰሪ እኔ ደግሞ ሰራተኛ ስለሆንኩኝ አይደለም ብላ ለዛም ነው ጋሼ ጋሽ ስትለው የነበረው እሱም እኔ እንደዚህ እንድትኝ አልፈልግም፣ የምን ጋሼ ነው ደግሞ በእኔና በአንቺ መካከል፣ ትሁቴ ይላታል ማለት ነው። እሷም እንግዲህ አይ እሺ ብላ ለማስተካከል ሞክራለች። እና ፊልም እንይ እያለ ደግሞ አሁን ላይ በተለይ ፊልም እንይ ትሁቴ አብሬሽ ልምጣ። በተለይ እንግዲህ ወደ ውጭ ወጣ ብላ ወክ እያደረገች እያለ የሲሆን የሆነ ሰውዬ መጣባት ማለት ነው። ማለትም አፍቃሪዋ ማለት ነው። አሁን ላይ ትሁት ባይዘወይ ሁለት አፍቃሪ ነው ያሏት። ያነ በግንድ የሚያምን በቃ በግንድ ስላቸው። እንዴት ነው በዱላ አንድ ሰው አፈቅርሻለሁ፣ እወድሻለሁ ብሎ አብሮ ለመኖር ያስባል። አልፈልግም ካልኩት ካለችው በቃ አልፈለገችም ነው። ይሄ ደግሞ ሙጥኝ እንደ ሙጥኝ ብሎ ከገጠር ከተማ ድረስ መጣ። አሁን ላይ እንግዲህ እሷ አማራጫዋ አድርጋ ይዛ የነበረው ማለት ነው ትሁት ከዚህ ቤት ጠፍታ አድራሻዋንም ደብቃ የሆነ ቦታ፣ ሌላ ቦታ ለመኖር ነበረ። ስለዚህ ቴና ግን ማለትም ትሁት ይህንን ካደረገች የኔ ቅድ ይበላሽብኛል ብላ ስላሰበች ብቻ እንደ ጥሩ ሰው በቃ፣ ወይኔ ግን ክፋተኞች ሰዎች ጥሩ ሰው ለመሆን ሲሞክሩ ደም ነው የሚያበሉት። እና ጥሩ ሰው ለመሆን ሞክራ ምን ብላታለች ትሁቴ እንዴ እንዴት ለማንኛውም ደብዳቤ ሁኔጋ ነው ግን እንዴት እንደዚህ ሀስብሽ እንዴት እኛ እኮ ቤተሰቦችሽ ማለት ነን። እንዴት ነው ጥለሽ እንድትጂ የነበረ ብቻ ብዙ ብዙ እኔ ትሁትን በጣም የገረመች ትሁት ይዘ በጣም ስማርት ናት። በቴና ግን ይሄንን መሸወዷ በጣም ነው የሚያሳዝነው። እሱም እንግዲህ ምንድነው ቴና የሸወደቻት ማለት ነው እኔ አዳንኩሽ ከዛ ሰው እየታደኩች ስትል ነው ነገሩ ሁላ የተበላሸው። ቲና ትሁትን ለመቅረብ ያደረገችው ርቀት በጣም ነው የሚገርመው። በእርግጠኝነት ያው ክፋተኛም ስለሆኑት የሱ ሀሳብም ሊሆን ይችላል። ባይዘወይ ሰውዬው እራሱ ቀላል ሰው አይደለም፣ የትሁት አፍቃሪ የእሱም ሀሳብ ሊሆን ይችላል። እኔ እሱን በጣም እውነትም ሀይለኛ ነው ያልኩት ምች ነው እንግዲህ አጋቹን አንድ ሚሊዮን ብር ቲናን እየጠየቃት የነበረውን ሰውዬ እየተፋለመበት የገጠመበት ነገር በጣም ነው የሚገርመው። ቢላውን ራሱ ከእጁ ላይ ነው ያስጣለው ማለት ነው። ምክንያቱም እንደዚህ በጣም ሸዋውዶት ምናምን ነገር በጣም ጎበዝ ነው፣ ዛጋ ማለት ነው፣ ድብድብ እና ባለ አንድ ሚሊዮን ብሩንም አንድ ሚሊዮን ቦታ ነው የምቆራረጥ ብላ ቲና ይህንን ሰውዬ ነው የላከችበት። አሁን ላይ ቴና ትልቅ ትልቅ መሳሪያ ነው ያገኘችው የትሁትን አፍቃሪ ማለት ነው። አሁን ላይ እንግዲህ እውነት ለመናገር ይህ የትሁት አፍቃሪ በጣም ከባድ ሰው ነው። አባባን ግን ምንም ነገር ነው የማያደርጋቸው። ምክንያቱም ሰው ይደርስላቸዋል ማለት ነው። ሌላው እንግዲህ ዳኒና ኤዱ ዳኒና ኤዱ በጣም ደስ የሚል ጊዜ ነበረ ማለት ነው። በአሁኑ በተለይ እንግዲህ የህንድ ፊልም ነው የሚወጣችው እኮ ብሏቸዋለ ሲደነባበሩ ባይዘወይ እሱ አሁን ላይ እንደ በፊት አስሬ ይቅርታ ይቅርታ እያላት አይደለም። ምክንያቱ ደግሞ ምንድን ነው? በቃ አይታወቀው አይነት ነው። በዛ ላይ ደግሞ አባባ እኔ እነግራታለሁኝ ብሏል፣ እኔ እነግራታለሁ፣ ይሄደን እናንተ ብቻ ቲናን ተከታተልልኝ ብለውት ነበረ አባባ። እንግዲህ እሱም ቲናን ለመከታተል ሲሞክር፣ ቲና ግን አሁን ላይ ድብቅ ሆናለች። ኢብን ለዳኒ ራሱ ግልጹን እየነገረችው አይደለም፣ ለዳኒ ራሱ እውነቱን እየነገረችው አይደለም። ስለዚህ ታዲያ ዳኒ ምን ማድረግ አለብኝ ብሎ በጣም እያሰበ ይገኛል። እና ቲና ግን በጣም እያላገጠችበት ነው። እንዴ ቆይ ግን የምርሽን ነው? ያ እንደዛ ስትለፊበት ስትደክሚበት በጣም ስትጨሂበት የነበረውን ገንዘብ ትተሽ እኔ አሁን እሺ ብልሽ፣ ሁሉንም ነገር ገንዘቡን ንብረቱን ሁሉ አካፍለኝ ሳትይ የፎከርሽውን ገላለው ገላለው ገላለው ስትይ የነበረውን ሁሉ ትተሽ እኔ ጋር ልቱኝ ብለዋት ነበረ። ዳኒ እንግዲህ የቴናን መልሷ ምንድን ነው? እኔ ጉዋ ፍቅር ካለው እኔ ፍቅር ፍቅርን የማውቀው በአንተ ነው ብላለች። ባይዘወይ ቴና ፍቅር አታውቅም፣ ጋይስ ቴና ፍቅር አታውቅም፣ አፍቅራም አታውቅም። ቤቢ ተፈቅር አላውቅም፣ አፍቅራ ግን አታውቅም። ምክንያቱ ደግሞ በተለይ እነዚህ ሁለቱን አታፈቅራቸውም። ነገር ግን አሁን ኤደንንና ትሁትን እናንተ ሁለት ሴቶች እየተቅለሰለሳችሁ ሁለቱንም የመወዳቸውን አስሩ። እንግዲህ ሁለት ሰው በአንድ የመውደድ ከባድ ነው እኮ። እኔ እንጃ እንዴት እንደሆነ። ብቻ ሁለቱንም የመወዳቸውን ወንዶች ልብስ ስለማድረካችሁ አሁን የእናንተ እገዛ ያስፈልገኛል። እኔ መቴና እንደናንተ መቅለስ ለሳ አያቅተኝም። ነገር ግን የእናንተ እገዛ ያስፈልገኛል። አዲሷ ቴና ሌላ ናት። አዲሷ ቴና በጣም ከባድ ናት እያለች ነው እንግዲህ። እስካሁን ድረስም አሮጌቷ ቴና ራሱ እኮ ሲኦል ናት ጋይስ፣ ጭራሽ አዲሲቱ የቫስኩነኝ ካለች ሲኦል ነበረ የበፊቷ ሲኦል ዳብል ማለት ነው። በጣም ከባድ ነው። እና እንግዲህ አሁን ላይ ለማስመሰል ቆርጣ ተነስታለች። ይህንንም ስታርት ያደረገችው በምንድን ነው? ትሁትን አዳንኳት፣ ትሁትን ታደኳት ከሚል ነው። በሁለተኛ ደግሞ ትሁት እኮ ከዚህ ቤት ልጠፋ ነበረ እኔ ነኝ እንጂ ያስቀረዋት የሚል ነው። በሶስተኛ ደረጃ ደግሞ እንግዲህ ይቀጥላል ማለት ነው። ሶስት አራት ምናምን እያለ ይቀጥላል። ምክንያቱም አስመሰሉን ከኔ አትበልጡም፣ እኔ ከናንተ የበለጥኩኝ አስመሳይ ነኝ ብላለች። በነገራችን ላይ አስመሳይነቷን በደንብ ነው የሚያውቋት። ካሌብ ምን ብለዋለች? ማውራት አለብን አለችው። እኔ እና አንቺ የምናውራው ነገር የለንም ሲላት ጊዜም እንዴ፣ ሚስት እኮ ነኝ ረሳኸው እንዴ? ወረቀቱን ላምጣልህ፣ ሚስት ነኝ፣ ባሌ ነህ፣ ስለዚህ ማውራት አለብን አለብን ብላ ድርቅ በጥጥ ብላለች ማለት ነው። እሱም እንግዲህ እሺ ቀጥ ሲላት ጊዜ እኔ ልፈታህ ዝግጁ ነኝ ብላለች። ለምን አሁን አባባ ይሄ ሰውዬ አባባን ሊጎዳ ስለሄደ በእሷ እንዳልሆነ የእሷች እንደሌለበት ለማስመሰል እኔ ልፈታ ነው አለች ማለት ነው። ለምን በቃ ያ ሰውዬ አስወግድልኝ ስላለችው ሽማግሌውን የሚያስወግድላት መስሏት አለኝ። ከዛ መቀጠል እኔ እኮ ያው እንድንፋታ ፈልጌ ሳይሆን፣ ግን በቃ ይቅርታ አልኩኝ፣ ይቅርታ አልኩኝ። አንዳችሁም እንኳን ይቅርታዬን እንድትቀበሉኝ ዝግጁ አይደላችሁም። ስለዚህ ይቅርታዬን ካልተቀበላችሁኝ ደግሞ ብንፋታ ነው የሚሻለው። አብረን መሆናችን ምንም ጥቅም የለውም። አውቃለሁ፣ ጥሩ ላይ አልነበርንም፣ ግን እኮ እኔ ደጋግሜ ይቅርታ ጠይቄያለሁ ትላለች ማለት ነው። እና የማስመሰል ይቅርታ አንፈልግም ብሏታል። አዎ ጋይስ፣ እዚህ ጋ ፎከስ የምናደርገው ምንድነው? ቲና እያለች ያለችው ይቅርታ ይሄ ይቅርታ የማስመሰል ይቅርታ ነው፣ የእውነት ይቅርታ አይደለም። የእውነት ይቅርታ ማለት ከልብ የመነጨ ሲሆን እንደው ለዛው ጣዕሙ ራሱ ያስታውቅም። ይቅርታ ብሎ ስለተቅለሰለሰ ያ ይቅርታ ነው ማለት አይደለም። ተጸጽቶ አልቅሶ ይቅርታ መጠየቅ ካለበት ከልብ ከሆነ ማለት ነው። ከልብ ካለቀሱም ባይገድብም ይባላል። ለማንኛውም የቴና ይቅርታ የማስመሰል ነው። ይህንም ደግሞ ካሌብ አውቋል። ከልብ ካወቀ በቂ ነው። ትሁት ግን ተሸውዳለች። ትሁት በጣም ነው የተሸወደችው። ዋይዶ ነው ዋይ! እና ይህን ይመስል ነበረ። ቀጣዩን በቀጣይ ክፍል ይችላቸው የሚመጣ ይሆናል። ውዶችዬ ማሮችዬ፣ ሰብስክራይብ ያላረጋችሁ ቤተሰቦች ሰብስክራይብ እያረጋችሁ ቤተሰብ መሆናችሁን አትርሱ። ቤተሰቦችዬ፣ ደግሞ ቪዲዮን እንደሚያወይታችሁ ላይኩ ምንወተዋችሁት በሉ፣ ላይክ አርጉ፣ አሉ ላይክ አርጉ፣ ሰብስክራይብም አድርጉ። መልካምነት ለራስ ነው መልሶ ይከፍላል። ሰላማችሁ ይብዛልኝ በያላችሁበት። ሰላም ከሁሉ ነገር በላይ ነው። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለሁላችን። መልካም ጊዜ ይሁንላችሁ ተወዳጆች።